ምናላችሁ እኔ አለው። እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የፕሮስቴት ጤናችንን ለመጠበቅ የሚረዱ 12 ምርጥ መፍትሄዎችን በዚህ ቪዲዮ ላይ እነግራችኋለሁኝ የፕሮስቴት ብግነት ወይም ደግሞ ኢንፍላሜሽንን የፕሮስቴት ካንሰር እናም ደግሞ የፕሮስቴት መስፋፋት ወይም ደግሞ ማደግ ፕሮስቴት ኢንላርጅመንት የምንለው ወይም ደግሞ በተለምዶ ቤናይን ፕሮስታቲክ ሃይፐርፕሌዥያ የምንለው ወይም ደግሞ ቢፒኤች የምንለውን ችግሮችን ለመከላከል የሚረዱ የፕሮስቴት ጤናችንን እንዴት መጠበቅ እንዳለብን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የፕሮስቴት እጢ ትንሽ ቢሆንም በወንዶች የመራቢያ እናም የሽንት ጤና ላይ ትልቅ የሆነ ሚናን ይጫወታል። ቀድሞ የፕሮስቴት ጤናችንን መጠበቅ እንደ የፕሮስቴት መስፋፋት ወይም ደግሞ ማደግ ቢፒኤች የምንለውን ኢንፍላሜሽን ወይም ደግሞ ፕሮስታታይተስ እናም የፕሮስቴት ካንሰር ያሉ ችግሮችን ለመከላከል ይረዳናል። ታዲያ እንዴት የፕሮስቴት ጤናን መጠበቅ አለብን? የፕሮስቴት ጤናን ለመጠበቅ የሚረዱንን 12 በጣም አስፈላጊ መፍትሄዎችን ልንገራችሁ። አንደኛ የፕሮስቴት መከላከያ ምግቦችን መመገብ ነው። ለፕሮስቴት ጤናችን ምርጥ ምግቦች የምንላቸው ቲማቲም። ቲማቲም ላይኮፔን ስላለው የላይኮፔን ይዘቱ የፕሮስቴት ብግነትን ይቀንሳል። የዱባ ፍሬዎች ወይም ደግሞ ፐምፕኪን ሲርስ የምንለው ይህ ለፕሮስቴት ተግባር አስፈላጊ በሆነው ዚንክ የበለጸገ ነው። ፋት ወይም ደግሞ ቅባት ያላቸው አሳዎች እንደ ሰርዲን፣ ሳልመን እና ማካሬል፣ እነዚህ የኦሜጋ ስሪ ይዘት ስላላቸው ብግነትን ይቀንሳሉ። የክሩሲፈረስ አትክልቶች እንደ ብሮኮሊ ጥቅል ጎመንና አበባ ጎመን ከካንሰርን ይከላከላሉ። የቤሪ ፍሬዎችን፣ እነዚህ ጠንካራ የአንቲ ኦክሲዳንት ይዘት አላቸው። እንዲሁም አረንጓዴ ሻይ፣ አረንጓዴ ሻይ የፕሮስቴት ሴሎችን የሚከላከሉ ካቴኪንስን ይዟል ማለት ነው። እነዚህ ምግቦች ብግነትን ዝቅ ያደርጋሉ፣ የሆርሞን ሚዛንንም ያሻሽላሉ፣ እናም መደበኛውን የፕሮስቴት መጠንን ይደግፋሉ። ሁለተኛ ብግነትን የሚያስነሱ ምግቦችን መገደብ ወይም ማስወገድ ወይም መቀነስ ነው። በፋብሪካ የተቀነባበሩ ስጋዎችን፣ የተጠበሱ ምግቦች፣ የተጣራ ስኳር፣ ከመጠን በላይ አልኮልና ከመጠን በላይ ቀይ ስጋን ማስወገድ። እነዚህ ብግነትን ወይም ደግሞ ኢንፍላሜሽንን ይጨምራሉ እናም የፕሮስቴት ካንሰርን አደጋንም ያሳድጋሉ። ሶስተኛ ጤናማ ክብደትን መጠበቅ ነው። ከመጠን በላይ ሆድ ላይ ያለ ስብ የፕሮስቴት መስፋፋት ወይም ደግሞ ማደግ፣ የሆርሞን አለመመጣጠን፣ ብግነት እና የፕሮስቴት ካንሰር አደጋን ይጨምራል። ስለዚህ ከአምስት እስከ አስር ኪሎግራም ክብደት እንኳን መቀነስ ፕሮስቴትን በእጅጉ ይጠብቃል። አራተኛ በየጊዜው የአካል ብቃት እንቅስቃሴን አድርጉ ወይም ደግሞ ለመስራት ሞክሩ በሳምንት ቢያንስ ቢያንስ 150 ደቂቃ መጠነኛ የሆነ የአካል ብቃት እንቅስቃሴን ማድረግ ነው፣ እንደ መራመድ፣ መዋኘት፣ ብስክሌት መንዳት ወይም ደግሞ መሮጥ። በሳምንት ከሁለት እስከ ሶስት ጊዜ የጥንካሬ ልምምድን አካቱ ወይም ደግሞ ክብደት ለማንሳት ሞክሩ። ይህ ወደ ፕሮስቴት የደም ዝውውርን ያሻሽላል፣ ብግነትን ይቀንሳል፣ እናም የቤናይን ፕሮስታቲክ ሃይፐርፕሌዥያ እናም የካንሰር አደጋንም ዝቅ ያደርጋል። አምስተኛ የዳሌ ወለል ልምምዶችን ወይም ደግሞ የኬግል ኤክሰርሳይስን መስራት ነው። ይህ ደካማ የሽንት ፍሰትንና ተደጋጋሚ ሽንትን ለማስቆም ይረዳል። ኬግልስ ፕሮስቴትን እናም ፊኛን የሚደግፉ ጡንቻዎችን ያጠነክራል። ስድስተኛ በወሲባዊ እንቅስቃሴ ንቁ ወይም ደግሞ አክቲቭ መሆን ነው። በመደበኛነት ግንኙነት ማድረግ ወይም ደግሞ የዘር ፈሳሽን ማፍሰስ ፕሮስቴትን ለመጠበቅ ይረዳል። ጥናቶች እንደሚያሳዩት በሳምንት ከ3 እስከ አምስት ጊዜ ዘርን ማፍሰስ ጠቃሚ ነው። የፕሮስቴት ካንሰርን አደጋ ይቀንሳል። ከፕሮስቴት ጎጂ ንጥረ ነገሮችን ያስወግዳል። ከግብረ ስጋ ግንኙነት አጋራችሁ ጋር በመደበኛነት ግንኙነት ማድረግ ተመራጭነት አለው። ሰባተኛ የጭንቀት ደረጃዎችን መቀነስ ነው። ስር የሰደደ ጭንቀት ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል፣ እናም የፕሮስታታይተስ ወይም ደግሞ የብግነት ምልክቶችን ያባብሳል። ታዲያ ጠቃሚ ዘዴዎች ጭንቀትን ለመቀነስ ማሰላሰል፣ በጥልቅ መተንፈስ፣ የሚያረጋጋ ሙዚቃን ማዳመጥ፣ ቀላል የመለጠጥ ልምምድና በቂ እንቅልፍን ተኙ። ስምንተኛ በቂ ውሃ መጠጣት ነው። በቂ ውሃ የሽንት ቧንቧን ለማጽዳትና ኢንፌክሽኖችንም ለመከላከል ይረዳል። ምርጥ የውሃ መጠን የምንለው በቀን ከሁለት እስከ ሁለት ከግማሽ ሊትር ውሃ መጠጣት የሌሊት ሽንትን ለማስቀረት ከመተኛታችሁ ከሁለት እስከ ሶስት ሰዓታት በፊት የፈሳሽ መጠንን መቀነስ ያስፈልጋል። ዘጠነኛ ደግሞ ለረጅም ሰዓታት መቀመጥን ገድቡ። መቀመጥ በፕሮስቴት ላይ ጫናን ይፈጥራልና የደም ፍሰትንም ይቀንሳል። ታዲያ በየ ከ45 እስከ 30 ደቂቃዎች መቆም ወይም ደግሞ እንቅስቃሴ ማድረግ ያስፈልጋል። አስረኛ ሽንታችሁን ለረጅም ጊዜ ከመያዝ ተቆጠቡ። ይህ በፊኛ ላይ ጫናን ይፈጥራል እናም ፕሮስቴትን ሊጎዱ የሚችሉ የሽንት ኢንፌክሽኖችን አደጋንም ሊጨምር ይችላል። አስራ አንደኛ አንዳንድ መድኃኒቶችን ከመጠን በላይ ከመጠቀም ተቆጠቡ። እነዚህን እንግዲህ ብዙ ጊዜ የምትጠቀሙ ከሆነ ከሐኪማቹ ጋር መነጋገር ያስፈልጋል አሁን ለምሳሌ አንቲ ሂስታሚን የምንላቸው ዲኮንጀስታንት የምንላቸው ወይም ደግሞ አፍንጫን ለመክፈት የሚያገለግሉ እንዲሁም ደግሞ ቤታ ብሎከርስ የምንላቸው መድኃኒቶች እነዚህ የፕሮስቴት መስፋት ምልክቶችን ሊያባብሱ ይችላሉ። አስራ ሁለተኛ እድሜያችሁ ከ40 እስከ 50 ዓመት ወይም ደግሞ ከዚያ በኋላ ወይም ደግሞ በላይ ከሆናችሁ በመደበኛነት ምርመራ ማድረግ ያስፈልጋል። ሐኪማችሁን ስለ አንዳንድ ምርመራዎች መጠየቅ አለባችሁ። የፒኤስኤ ቴስት ወይም ደግሞ ምርመራ ማድረግ ዲጂታል ሬክታል ኤግዛም ስለምንለው ምርመራ ሐኪማችሁን መጠየቅ ያስፈልጋል። በጊዜ መለየት ህይወታችንን ስለሚያድን ማለት ነው። በተለይም በቤተሰቦቻችን ውስጥ የፕሮስቴት ካንሰር ታሪክ ካለ እንዲሁም ደግሞ ከ50 ዓመት በላይ ከሆናችሁ፣ በተጨማሪም እንደ ደካማ የሽንት ፍሰት ወይም ደግሞ ተደጋጋሚ ሽንት ያሉ ምልክቶች ካሉ ምርመራ ማድረግ በጣም አስፈላጊ ነው። ስለዚህ እነዚህን በማድረግ የፕሮስቴት ጤናችሁን በደንብ መጠበቅ ትችላላችሁ ማለት ነው። ታዲያ ፈጽሞ ችላ ማለት የሌለባችሁ የፕሮስቴት ቅድመ ማስጠንቀቂያ ምልክቶች እንግዲህ፣ ደካማ ወይም ደግሞ ዘገምተኛ የሽንት ፍሰት ካላችሁ፣ ተደጋጋሚ ሽንት በተለይም በሌሊት የሚገጥማችሁ ከሆነ፣ በምትሸኑበት ጊዜ ህመም ከገጠማችሁ፣ በሽንት ወይም ደግሞ በዘር ፈሳሽ ውስጥ ደም ከታያችሁ፣ የታችኛው ጀርባ ወይም ደግሞ ዳሌ ህመም ከገጠማችሁ፣ የብልት መቆም ችግር ከገጠማችሁ፣ ከሽንት በኋላ መዝረብረብ ያለ ስሜት ከገጠማችሁ ግዴታ ፈጽሞ ችላ ማለት የሌለባችሁ ምርመራ እንድታደርጉ የሚጠቁሙ ምልክቶች ናቸው። ታዲያ ለፕሮስቴት ጤናችን ደግሞ ምርጥ ተፈጥሯዊ መጠጦች የምንላቸው አረንጓዴ ሻይ፣ የሮማን ጭማቂ ወይም ደግሞ ጁስ፣ የዝንጅብል ሻይ፣ የቲማቲም ጭማቂ ወይም ደግሞ ጁስ፣ የዱባ ፍሬ ሻይ እና የእርድና የቁንዶ በርበሬ ጥምርታ ሻይ እነዚህ የፕሮስቴት ጤናን ለመጠበቅ ምርጥ ተፈጥሯዊ ሻይ ወይም ደግሞ መጠጦች ናቸው። ብግነትን ይቀንሳሉ እናም የፕሮስቴት ቲሹንም ይደግፋሉ። አጠቃላይ ለፕሮስቴት ጤናችን ምርጥ የዕለት ተዕለት እንቅስቃሴ የምንላቸው ጠዋት ላይ ለብ ባለ ውሃ ቀናችሁን ጀምሩ፣ ትንሽ ሎሚ ጣል አድርጉበት። ቲማቲም ወይም ደግሞ አረንጓዴ ሻይን ተጠቀሙ። ቀላል የአካል ብቃት እንቅስቃሴን አድርጉ ከሰዓት በኋላ ደግሞ ጤናማ ምሳን ተመገቡ። አትክልቶችና ጤናማ ፋት ወይም ደግሞ ቅባቶችን ውሃ በደንብ መጠጣት አለባችሁ። ለሀያ ደቂቃ ያክል የእግር ጉዞ ማድረግ አስፈላጊ ነው። ማታ ላይ ደግሞ ቀላል የሆነ እራትን መመገብ፣ የእርድ ወይም ደግሞ የዝንጅብል መጠጥን መጠጣት፣ እንዲሁም ከመተኛታችሁ በፊት ብዙ ፈሳሽን ከመውሰድ ተቆጠቡ። እንዲሁም በየሳምንቱ ቢያንስ አምስት ጊዜ የአካል ብቃት እንቅስቃሴን አድርጉ። የክሩሲፈረስ አትክልቶችን ተመገቡ። ከሶስት እስከ አምስት ጊዜ ደግሞ ከቻላችሁ ግንኙነት ለማድረግ ሞክሩ። እንዲሁም ለረጅም ጊዜ ከመቀመጥ ተቆጠቡ፣ እንቅስቃሴን አድርጉ። እነዚህን ካደረጋችሁ የፕሮስቴት ጤናችሁን መጠበቅ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።